እዚ እጥብ ዳውን ማ ወንዶች እኮ ቀድመው ገብተው ክላስ ራሳቸውን አዘጋጅተው ይጠብቃቸዋል። እዛን ጥቂት ሲገባ በካሜራ ካሜራቸው ተቀምጠው ይቆያሉ። ምክንያቱም ወንድ ኖሮ ሩም ይዘው የሚቆየው ምንም የለም ብላ ውልቅልቅ ስታረቅ ቃጭ ያረባታል። አይ ጉድ

ጃት አካባቢጎጃም እንት አካባቢ እዛ ነው ተጠራረው ላይ ይሻለኛል እንት ላይ ጫካ ምናምን ይሻለኛል ጫካው። እኔ እኮ እንትን እኮ ነው በቃ የውጭ ሀገሮች ዳስኮሮች ነው የሚመችኝ ታውቂያለሽ። ውጭ ሀገር የሚኖሩት እዚህ

ይ በቃ ቅጥቅጥ እያደረገ በቃ እንትን የሚል ነው የምፈልግ የክፍለ ሀገር ሰው አልፈልግም አለች። እዚህ ኢትዮጵያ ያለ ሰው አልፈልግም አለች። ምን ማለት ነው? እየውጭ አሉ ነው ውጭ ሀገር ለመሄድ ብዬ እፈልጋለሁ።

አረገኝ እንሎ አስደረኝሎ ያርጉኝ እስኪ ሲቀጠቀጠኝ ገና መጥቼ በቪዲዮ ገብቻ አሳያቸዋለሁ። የት የት የት ነው የምትኖረው? እእ እ እኔን መውሰድ

እንውሟቸውን እንደዚህ እየዘረጉ እያልሽ እያወራሽ ነበረ ቅድም ለምንድን ነው የሚዘረጉት እ ይበ ሰላማዊ ስልክ እንውጣ ለምንድን ነው የሚዘረጉት እና እኛም ደሞ ጥሩ ነገር ከሆነ እንከታተላቸው እነሱን እዘረጋለሁ አልሽ እንዳትዘረጊ ተይኝ ይቅርብኛል ይቅርብ እዘረጋሽ ታይ በቃ የ15 ሳንቲም ብርጭቆ ሆነሽ እኔ እማ ተጫቀው በዛ ምናምን በጫቀው ምናምን ብዬ ነበረ። ሊነፋሽ ነው እህሉ እህሉ ከታጨበ በኋላ ሐሰር ከብት ው ከብት የሚበለው የበለዋን እንሁ ከብት ሁሉ ገለባ ሽገለባ እንትን ነው፣ ከብት ነው የሚበለው ገለባ። ገለባ የሚቀመጥበት ቦታ የተገኘሽ አድርገሽ አታውቂም? ገለባ ቦታ ምናምን ትንሽ ነው የነበርኩ አናርኩ በእውነት።